ሀኒና እርግብ የዲኤንኤ ምርመራ አደረጉ። ወይዘሮ ሜላትም ሀኒን በአይነ ቁራኛ ማያቷ እንደቀጠለችናት፣ ይህ ምርመራ ይለቅና ከዚ ቤት ጥርግ አድርጌ ያስወጣታለው እያለች እየዛተች ነው። ወይዘሮ ሜላት ተረጋጉ፣ በኋላ ንግግር አትናገሪ ማለት ነው። እንግዲህ የፈራ ብዙ ያወራል የሚባል የለ። እርግብ ደግሞ ምራሲና አላምን ማን ነው ውሸታ ምስ ማን ንስታችሁ ወንደስ ማን ቢሆንስ ይመስላችኋል ከኔ ከሐና ምረጡ እያለች በተለይ ገገም ያስጠነቀቻቸው ነው ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ወድ ቤተሰቦች እንዴት ናችሁ ከኔ ጋር ሁሉ ሰላም አልহামዱሊላ በየላችሁ በሰላማችሁ ብዝት ይበል ለዚ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ቤተሰብ ሆኖ እንግዲህ ኖላዊ ድራማ ሞቅሞቅ እያለ ነው። ግን አጓጉን ማለት ነው እንደው በጣም እያጓጉን ነው። እንግዲህ የዝህን የዲኤንኤ የምርመራ ራሱ አሁን በጣም እየጓጓን ነው። ሁሉም የሚጠብቀው ነገር ነው። እንግዲህ ሀኒና እርግብ የዲኤንኤ ምርመራ አድርገዋለ። ሀኒም እንግዲህ በ ዶክተር ጋ በቆየችው ሰዓት ሀኒና እርግብ እንግዲህ አንዳንድ ነገር እየተመላለሱ ነበር። እርግብ እንግዲህ ውስጧ ይፈራል። ነገር ግን ጀግና ለመሆን ከላይ የምታሳየው ነገር አንዳንዴ ትቆጣለችም ተቆጣለችም ወይም ደግሞ እንደማይታወቅባትም ለመሆን ትሞክራለች። ግን ውስጧ በጣም ይጨነቃል ማለት ነው። እንግዲህ አንዳንድ ነገር ስለ ምርመራው አካሄድ ሲጠይቅ ሀና ትክክለኛውን ነገር ስለምታቅ ሀና እንግዲህ፣ እንደምናውቀው ጥሩ ውጤት ያላት እና በዶክተርነት ያገለገለች ልጅ እናት ማለት ነው። እንዲሁም ዶክተሩ ደግሞ ስለ ዲ ኤን ኤ ያሰጣት ሲመላለሱ ሀና፣ እንደታወቅሽ ይህን ነገር እንዴት ስላት እንግዲህ እውቀት እንዳላት ተማረች እና እንዲሁም በዶክተርነት እንዳገለገለች ስትነግረው ዶክተሩ እንዴት እንደዚህ የሆነ ብሎ ተገርሞ ነበር። ያው ብዙ ጊዜ የቤት ሰራተኛ ሆና ስለ እውቀት እንዳላትና ትምህርት እንዳላትና ስለ ዶክተርነት ስሰራ እንደነበር ስነግዳቸው እውነት አይልኩ ማለት ነው። እንዴት ሆንሽ ታዲያ ወይዘሮ ወይዘሮ ሜላት ሰራተኛ እንዴት ሆንሽ እንደዚህ እውቀት ካለሽ እያላት ነበርና አባቷ ለማሳከብ የሁሉ ሁሉ መጽዋዕትም እንደምትከፍል እየነገረችው ነበር። ከዚያ በኋላ እንግዲህ ይሄን ታሪክ ሲነሳ እርግብ ተናደደች ማለት ነው። ዶክተር ለመሆኑ የሀናን የሁት ታሪክ መውራት ነው ወላው ምርመራን የመጣ ነው? እያ ስትለው በዛው እንግዲህ ዶክተር ይቅርታ ብሎ ወደ ስራው ገባ ማለት ነው። እንግዲህ እዚህ ጋ የተናደደችው እርግብ ያው እሷ ስላልተማረች አና ይሄን ነገር እንደዚህ ስትም በጣም ተቃጠለሽ ማለት ነው። እና አንዳንድ ነገር ላይ በቃ እንዲሁም ደግሞ በንግግር ራሱ እየተጣሉ በጣም እየተናደደች ነበር እርግብ ተላይ ያው ያስታውቅባታል። አንዳንድ ጊዜ የሚያወሹ ሰዎች እና የሆነ ድብቅ ነገር ያላቸው ሰዎች ዝም ብለው ይቆጣሉ ማለት ነውና እንግዲህ የወይዘሮ ሜላት ደግሞ እንግዲህ ሀናን ይሄ ምርመራ ታበቃ ከዚህ ቤት ጠበቅ ጥርት ጋርኪ ወጣታለሁ እየዛተች ነው ማለት ነው በጣም የጠላቸት ሀናን እንግዲህ የባዩሽን ሚስጥር ወይም ደግሞ ባዩሽን ሴራ ስለማታቅ ነው እንግዲህ የባዩሽ ሴራ ይጋለጥ ይሆን ውጤቱን ትቀይር ይሆን ሀችም ጥያቄ ነው ግን በእውነት ባይቀየር በጣም ደስ ይላል። ግን ተጠቀየረ መጨረሻው ምንድን ነው? በጣም ከባድ ነው። ምክንያቱም ሀኒ እንደዚህ ተገፍተል፣ እንደዚህ ሆና ቢያንስ ምርመራው እንኳ ባይቀየርባት ጥሩ ነበር። ሰላም ደግሞ እንግዲህ አባቷን ከእናቷ ከወይዘሮ ሜላት ጋር ተስማምተው ከበኋላ ህይወት እንዲቀጥሉ እየነገረች ነበር። ወይዘሮ ሜላት ግን ሀናም ብቻ አይደለም ይጠላቸው እንግዲህ የነ ምናሴም አባትም ሲመጣም ለምን እንደመጣና ቶሎ እንደመጣ በጣም ተቀይማ ነበር። ሳትነግረኝ መጣ ብላ ቤቱን እንግዲህ አቁማው ነበር። በግሩ ያው ተረጋጋች። ወይዘሮ እንትና ባዪሽም እንደዙሩ ሱቢ ይመጣ ከእርግብ ጋር እንግዲህ ወይም ከዙሩ ሜላት ጋር ድንገት የከፈተላት በሩን የነምናሴ አባት ነበር እና ያው ደንግጣ በጣም እሱ መንጣ ስለማታውቅ ደንግጣ ነበር ጥላው የሄደችው። ከዛ ወጥታ እንግዲህ ወይዘሮ እንትና ባዪሽ ከእርግብ ጋር በሚስጥር ነበር የዋሮት ማለት ነው። ይህን ነገር ጠንክረን መውጣት አለብን ገብተንበታልና ጠንክሬም ያለች በጣም ተስፋ እየሰጠቻት ነበር። እንግዲህ ወይዘሮ ሜላት ከነምናስ ያባት ጋር እንደማትቀጥል እየነገረች ነበር። ያው ያለውን ነገር እንቀጥል፣ እንደውም ደግሞ ቤቱ ጣባ ነው፣ ብቻችን እንቀይርና አብረን ኑር እያላት ነበር። ነገር ግን እሷ በተአምር ያን ጊዜ እንግዲህ ልጅሽን ለጠንቋይ ነው ሰተሽ እያልክ ከውጭ ጋር እንትን እያልከኝ ሄደሃለ ከአሁን በኋላ አንተ ጋር መኖራችንም እያለች ጫንስለገታ ነገረችው፣ ማለት ነው። መናሴና ሰላም ደግሞ እንደሚጨቃጨቁና እነሱ ሰላም አይሆኑም፣ ግን ሰላም ሆነ ከአሁን በኋላ ቢኖሩ ደስ ይለና እየተባባሉ ልጆቹን ደግሞ እየተወያዩ ነበር ማለት ነው። እንግዲህ ሀኒን ወደ ውጭ ሲወጡ ጨርሰው ሀኒን ለብቻ ማናገር እፈልጋለሁ ብሎ የምናሴ አባት ለብቻ ቆይና አንቺ ብሎ እርግብን ሲላት፣ የዝክን ያክል ምስጢር ብዙ ትልቅ ነገር ምን የምታዋሩት እያለ እያለችው ነበር። አይ አይደለም ጠብቅኝ ሲላት እንግዲህ ሀና አባት ሽማዝ ሐኪም ቤት ከሆነ ልታወቃቸው ነበር ያላት። ና አይ አባቴ የኔን ሰራተኛ መሆንም አያውቅም። ቤተሰቦችን ማገኘች እንዲህ አለ ፕሮሰስ መጀመሪያንም አያውቅም። ስለዚህ ታወቀ ደግሞ ይሞትብኛል፣ እንደዚህ እኔ አልፈልግም ብላ ነበር ያለችው። ምን ሆነ ይሞታል? ደግሞ የቤት ሰራተኛ መሆንሽ ደግሞ ስራሽን የማያውቀው ለምንድን ነው ብሎ እየተደነቀ ነበር። ና አይ እንደዚህ አያውቅም። አባቴን የሚያውቁት ሀኒቾ ደግሞ ሌላ ዱብታ እንግዲህ መጥቶባታል። እሱ ምንድነው የአባቱ ህክምና ወደ አራት መቶ ሺህ ብር ነበር የተጠየቀችው። ሁለት መቶውን ከራሱ አድርጋ ሁለት መቶውን ደግሞ ወይዘሮ ሜላት ነበረች እንግዲህ በድርጅቱ መልቆታ ካክስላት የተባለው አሁን ግን ዶክተር ደግሞ ወደ ስድስት መቶ ሺህ ብር ሆኗል እያለ በጣም አስጨንቋታል ማለት ነው። ግን ሀንቹ መቼ ነው በቃ የምትሰቀው? መቼ ነው ሀኒቹ እንደሰው ርፍ የምትው እያለች፣ በቃ በጣም ተጨንቃ ነው ያለችው ማለት ነው። ሌላ ዱብታ ደግሞ ብቻ ምርመራው ተመርምሮ የእሷ እድል ካልሆነ በምርመራውም ተጎዷት። በእንደዚህ ያለ ለምንድን ነው ግን ምጎዷት ማለት ነው? ምክንያቱም እንደዚህ የሚበደል ሰው እንኳ ታንዲ አንዴን እድል ማገኘት አለበት። ድራ መውሌት እየሄደ ነው። ብቻ አህንቹ በጣም ተሳዝናለች እንግዲህ ዴል ለእሷ ነው እንላለን ማለት ነው እንግዲህ ምርመራው ከመጣ በኋላ